የአማራ የፍቅር ጥያቄ አገልጋይ ቃል ኪዳን ተንበርክኮ የልቡን ሰው ጠየቀ። የፍቅር ታሪክ ተሰምቶናል። አገልጋይ ቃል ኪዳን ተንበርክኮ ለልቡ እጆኛ ታገብኛለች ወይ የምለውን ጣፋጭ ጥያቄ አቅርቦ አዎ የምለውን የደስታ መልስ አግኝተዋል። የፍቅር ቃል ኪዳኑ በይፋ ተደርተዋል። አገልጋዩም ቀለበቱን ለእጮኛው አስረክቦ የእጮኝነት የሚራፋቸውን በታላቅ ደስታና ፍቅር ጀምሯል። ፍቅራችሁ እስከ ዘላለም የጽናዩን። ተንበርክኮ መጠየቅ ከፍቅር ምልክቶች አንዱ ነው። ይህ ደግሞ ታሪካቸው በዘመኑ እጅግ በጣም ያማረ ሆኖ እንድታውስ አድርጎታል። አገልጋይ ቃል ኪዳንና እጮኛው እንኳን ደስ አላችሁ በማለት ምነው በርካቶቹ መልእክታቸውን እያስተላለፉ ያሉት አንዳንዶች ያው የተለያዩ ሀሳቦችን ቢሰጡም ፍቅር እንደሆነና አንድ ሰው አንድ ሰው ካልወደደ በስተቀር ያለምንም ምክንያት ወይም የሆነ ደስ የሚለው ነገር ካልኖረ በስተቀር ሊያገባ እንደማይችል ደግሞ እድሜያቸው ከሱ ታናሽም እንደምትሆነ ምንም ጥርጥር የለም። እንግዲህ እንደሚያፈቅራት ጀምረ ነው ሁኔታዎቹም እሱም እየገለጸ ያለው አነጋጋሪ የፍቅር ጥያቄና ጋብቻን በማስመልከትም በርካቶች ያስደመሙበት ክስተትም ነው። እጅግ አስገራሚ ነው። ሚኪታ ቦረን ሰብስክራይብ በማድረግ ወቅታዊና ሚዛናዊ እንዲሁም ሊደመጡ የሚገቡ መረጃዎችን ያገኙ። ሰላም ቆዩልኝ።